እንዳልክ ልጅ ያለው የፈለጋችሁትን ጥያቄ መጠየቅ ይችላል። በነገራችን ላይ መናፍቅ ነው ያለችው። ብዙ ጊዜ የፕሮቴስታንትና የኦርቶዶክስ ልዩነት ሰው የመስቀል የማርያም የጸበል ምናምን ይመስላል። ልዩነቱ ትልቁ ልዩነቱ ተዋህዶ የሚለው ላይ እነሱ ተዋህዶ የሚለውን አይቀበሉም። የማርያምን ስጋ ተዋህደ ሳይሆን ተቀላቀለ ብሎ ነው የሚያስተምሩ አስተምሮታቸው ውስጥ ያ ነው ምንፍቅና ማለት ትልቁ ምንፍቅና ማለት ኢየሱስ አልተቀላቀለም። ለምሳሌ ጠናላ ውሃ ወይም ዘይትና ውሃ አይዋሃድም፣ ይቀላቀላል በእነሱ አስተምሮ ማለት ነው። እኛ ግን ፍጹም መለኮት የሆነ ስጋ ለብሶ ከማርያም ከስጋዋ ስጋ ከደሟ ደም ነስቶ ነው የወጣው ብለን ነው የምናስተምረው። እነሱ ግን ከላይ አካል ይዞ መጥቶ ነው ማህጸኗ ውስጥ በሆነ ሚራክል የገባው ብሎ ነው። ያስ ወዋ ወዋ ዘሚንኩ ለምሳሌ በቀላሉ በቀላሉ በቀላሉ ይሄ ምሳሌ ያረገል አንድ ነው እንጂ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 በአማርኛውም ያለቡት ጠላ፣ በነገራችን ላይ ብዙ የወንጌል አንድምታ ያመጣል። የቤተክርስቲያን ሰዎች ለምንድን ነው መጠጥ ቶሎ ማይሰክሩት የሚባለው? በጠላ ስለጀመሩ እኮ ነው። ትናንትና አንድ ቀን እና አንድ ፓስተር ቁጭ ብለው ሰውዬው የሚል አሉ መሰለኝ ሰርግ ቤት የሚጠራ ሲባል አላሉም ተናገሩ

የቡና ደጋፊነትን አረጋግጥ። ቆይ አይ አይ።